አካባቢያቸው ሰላም እንዲሰፍን በሰሜን ወሎ ዞን የጉባ ላፍቶ ወረዳ ነዋሪዎች ጠየቁ። ሕብረተሰቡ ለአካባቢው ሰላም መስፈን የበኩሉን እንዲወጣ የአማራ ክልል ምክትል ርእሰ መስተዳድር ዶክተር አብዱ ሁሴን አሳስበዋል። የክልልና የዞን ከፍተኛ የስራ ኃላፊዎች ከጉባ ላፍቶ ወረዳ ነዋሪዎች ጋር የጥፋት እጆችና መዘዞች በሚል መሪ ሀሳብ ውይይት አካሂደዋል። ካሳሁን ኃይለ ሚካኤል የክልልና የዞን ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከበቅሎ ማነቂያ 030 ቀበሌ ነዋሪዎች ጋር ሰላምን ማጽናት ላይ ምክክር አድርገዋል። ችግሩን በሰላም ለመቅረፍ መንግስት ሁሉንም አማራጭ መጠቀሙ ተገልጸዋል። ባለፉት 24 ወራት ችግር ውስጥ ማሳለፋቸውን የጠቀሱት ነዋሪዎቹ ሰላምን እንደሚሹ ነው ያወሱት። ተጨካከን፣ አለቅንባችሁ፣ ልማት ፈረሰ፣ እኛም ጠፋን። እንዲያው እንኳን መጣችሁልን እንጂ እንዲያው ኑሮ ኑረና ነው የዘመዶች በቁማችን መቃብር እኮ አልገባል አንዲት ኢትዮጵያ እንድትለማልን ሁላችንም ተባብረን ታርቀን ተማምነን ኬዘኝነትን አጥፍተን ስንኖር ነው። ስለዚህ ኢትዮጵያን አንድ አድርጋችሁ ግዙልን። ሕፃናቶች ከትምህርት ውጭ ሆነዋል። የልማት ጥያቄ ትተነዋል። መጀመሪያ ነፍሳችን በከረመልን። የእርዳታ ጥያቄ አንጠይቅም። ሰላም እንዲፈጠርልን ነው እርስ በርሳችንን እየተላለቅን ያለ ነው። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር ለሰብዓዊና ቁሳዊ ጉዳት ምክንያት የሆነውንና ችግር ፈጣሪ ወገን ህብረተሰቡ በውል እንዲረዳ አሳስበዋል። ትምህርት ቤት እዚህ አካባቢ ወደ 14 ትምህርት ቤቶች ተዘግተዋል። ልጆች ከትምህርት ገበታ ውጭ ናቸው። ይህንን መንግስት ነው የዘጋባችሁ? ማነው የዘጋባችሁ? ልጆች ትምህርት አቋርጠው ባለባሌ ቦታ ላይ እንዲውሉና እንዳላችሁትን ባህር አቋርጠው ያሳቀለብ እየሆኑ ያሉት ማን እንደዛ አደረገባችሁ? መንግስት መማሪያ የትምህርት ቤቶች ግንባታ የለው ነው ወንበር የለው ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን መንግስት ለሰላም ተደጋጋሚ ጥሪ አቅርቧል ነው ያሉት። ሽማግሌ አቋቁመናል፣ በሃይማኖት አባት አስለምነናል፣ በባህላዊ መንገድ እንደ መንግስት ሞሽን አውጥተናል፣ እንደ መንግስት ጥሪ አቅርበናል፣ በሚዲያ ምህረት አድርገናል። ከስራሁነቶች ሰው ገብቷል። በዚህ የቀሩት ዋና ዋናዎቹ ሊቦች ናቸው። በህገ ወጥ ዝውውር ያስለቀሱት የሰው እንባ አለ፣ ደም አለ፣ እርስ በራሳቸው የሚከፋፈሉት የገንዘብ እንትን አለ። እንዴት ብሎ ይገባል? ሀገርን የሚጠብቀው አንድ መዋቅር ነው ያሉት ምክትል ርእሰ መስተዳደሩ ህብረተሰቡ የአካባቢውን ሰላም እንዲያጸናም ጠይቀዋል። ሀገርን የሚጠብቀው አንድ ነው አንድ አንድ ሀገር አንድ መንግስት አንድ የታጠቃ ሽፍታ የሀገር አዳሪ ነው የሚባል የለም። ነው ኢትዮጵያን ለማፍረስ ሌት ተቀን ከሚሰሩ ሰዎች ጋር አብሮ እየሰራ ነው ያለው። ይሄን ማወቅ እና በዛ ልክ ወስዳችሁ ስራ መስራት ያስፈልጋል። የራሳችሁን ሰላም ራሳችሁ ዓይን ሳትሆኑ መስተዋትም ሆናችሁ ለመጠበቅ ጥረት አድርጉ ከህዝቡ የተነሱ የመብራት የውሃ የቴሌ የመንገድና መሰል የልማት ስራዎች መንግስት ህግን ከማስከበር ጎን ለጎንና በጸና ሰላም ላይ እንደሚፈጽም ተመላክቷል።